ህዝብ እኮ እኮ ነው እየመራ ያለው። ስለዚህ ዩ ሀፍቶ አንደርስታንድ ማይ ሲቱዌሽን ዩ ሀፍቶ አንደርስታንድ ማይ ሲቱዌሽን ማለት የኔን ሁኔታ የኔን ኃላፊነት ከባድነት መረዳት አለበት አንተ። አክማለሁ በዚህ ጋ እዳኝ አለው በዚህ ጋ ፍርድ ቤት ነው ኔ ቤት ሐኪም ቤት ነው። እርዳታ የተሰበስባለሁ ስንት ነገር ነው። ሁለገብ እኮ ነኝ። ስፖርት አሰራለሁ። ሴቶችን ዳይት እናደርጋለን አንድ ላይ ፈቃለት። እኔ ፓስታ ሩዝ እንጀራ የሚባል ምግብ እንዳቆምኩኝ ይሄን ብቻ እንደምመገብ ታውቃለህ። ቪጂቴሪያን ሆኛለው። እንዳንተ ስጋ በል አይደለሁም። ስጋ ተቻለሁ። ቦርጫችሁም ጀርባችሁም ምን ነኝ? እንዳት ነው ምፈራው እ አሁን አካሄድሽ እንደዛ ይመስል። አንቺ ብናትሽ በናት አታርፍ። ጅብኝን ኔትወርክ አይሰራም ኢትዮጵያ ውስጥ። ከመሸ እንደተነጋገር ነው እሺ? ሾጣጤ ልጅ እንደተነጋገር ነው

በጣም ቁመት ስላለክ እኮ ነው ስትቆም የማያስታውቀው። ለዚህ ኮኖ ኮኔ ሞቲቬት ያልኩት ስቆም የለም፣ ቁጭ ስል ነው እንደዚህ እቃ ፊኛ ያክለው እኮ። ስለዚህ ስፖርት መስራት አለብክ እያልኩክ ነው። ስፖርት ስራ፣ ስፖርት ለጤንነት ነው። ቶሎ ጥሩ ጂም ማን ነው እስኪ ንገሩኝና፣ እዛ ጥሩ ጂም እጀምራለሁ። ጥሩ ጂም ንገሩኝና እጀምራለሁ። እኔ ቤት ውስጥ ነው እኮ የጂም ማሽኖችን ገዝቼ ቤት ውስጥ ነው እየሰራው ያለው። ጧጧ ባለፈው የሆነ ፍሬንዴ እንደዚሁ ላይቭ ላይ እየበላ ማለት ነው ወደ ስድስት ቀን ሸርተቴ በሸርተቴ ይሆናል። እህቴ ጎርሽውን አስቢው ገና ስንት ምቀኛ ነው ያለሽ? የምትጎርሹን አብሮ እየጎረሰ ምናምን። የፈጠረኝ አምላክ የት ሄዱ? የምቀኛኝን ዓይን ይደፍንልኛል። አይ ኖ ቢያንስ ቢያንስ ምንም እንኳን ባትሆኝ ሸርተቴ በሸርተቴ ያደርግ እንደ ሀሳብ ንገርሽ። ማያምንበት ላይ አይሰራም። ምን ልጅ እኮ አያምንበትም ነበር እኮ አይ አያምንበትም። ከዛ በኋላ ሸርተቴ በሸርተቴ ከሆነ በኋላ ግን አምኖ አሁን እየኖረ ነው። እኔ አልፈራም ስለማላምን፣ እንደዚህ ዓይነት ነገር አልፈራም

አምባሳደሩንም ቲክቶክ እኮ ተናገረ። በቃ ገዚባ ነው ማርያምን፣ የሆነ አብዴት አለው ቲክታክ አስቶርቱ ጋር ምንድን ነው የሆነው? እስኪ ማይ ጉድነስ ኢንድ ልበለው። ቀይ ስታርት ነው አንተ ጋርም እኔ ጋርም። እኔ ትንሽ ነኝ። አሁን ደግሞ እኔ ትልቅ ሆንኩኝ እኔ ጋር አሁንስ እኔ ትልቅ ነኝ። እኔ ጋር አንተ ጋርም እኔ ትልቅ ነኝ። ኧረ አንቺ ትንሽ። እሺ ሁሌም እዚህ አንተ ሰው ያስተአውቀክ ነው። እኔ ትልቅ ነኝ። አሁን ተስተካከለ። ምን አድርገህ ነው? ምን ነክተክ ነው? እኔ ማርያም ትልቅ የላከው አለ። ላክ ነው ደግሞ ተቀይሯል። እንዴት እንዴት ነው የሆነው ነገሩ? እንደ ድሮ አይደለም። እሺ ቤተሰብ ታብታብ፣ ችግር የለውም። ምን ለምደው አለ። ሌትስ ጎ ታባው ፈርስትና ሰከንድ ነው። ምንድን ነው የተፈጠረው? ቲክ ቶክ ዲስኮኔክት አድርጎ ሄደ የሰውዬ። እሱ አይ ዊን እሱ ስለ አቋርጠው እኔ ዊን ሆንኩ። አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ጌም ነው የምንጫወተው ምን? እሺ ነው አይዱን የምር፣ ሚኪ ከሌላ ሰው ጋር ተጫውተካል? አራት ሆናችሁ ተጫውታችኋል ከዚህ በፊት

ቀኑ ሙሉ እዚህ ቤት ስትቆምቱ ነው የምትውሉት። ቤቱ ቤታችሁ ነው። ጌም ስጫወት ደግሞ ኮመንቱ ትታችሁ ታብታብ አርጉልኝ በታብታብ ሰፖርት አርጉኝ። ለምንድን ነው እስኪ? ምን እያለ ነው እያማኝ እንዳይሆነ ሰውዬ ነው። አሁን ስፒድ ቻሌንጅ ላይ አበባውን የጠየቅነውን አበባ ትሰጡና ከአበባው በኋላ በቃ ሞሸሽ ማለት ነው። አራት ሰው አንዳንድ አበባ አበባ

ትላላሁ ታ ስፒን ቻሌንጁ ላይ ነው። ሁሉንም አቅም መጠቀም ያለብን ሳይቀር በቃ እዛ ጋር ካመለጥራቸው ተስፋ የሚቆምጡት እስፒን ቻሌንጁ ላይ ይሄን ጨዋታ እንቀለብሷለን። ምን አለ ትላላችሁ? ይሄን ጨዋታ ፎር ዊል ይህን ጨዋታ ቀልብሰን ታሪክ እንሰራለን። ታርታፕ ሁላችሁን፣ ታርታፕ ትሪፕሉ ሊጀምር ተዘጋጁ፣ ቤተሰብ ተዘጋጁ። ያ መጣ አዚዛ፣ አዚዛ አበባሽን ያዥ ስጡ። ስለምትሰጪው ሰላሳ አራት ሰው ሀያ አራት

ቤትዬ እኔ ፍቅር ቴንክ ዩ ሶ፣ ትንሽ ስኮር ነው እንደርሳለን። ሁላችሁን ታፕታፕ፣ ሁላችሁን ታፕታፕ ጋይስ፣ ትንሽ ስኮር ነው እንደርሳለን። ታፕታፕ እንዳታቋርጡ፣ ትንሽ ስኮር ነው እንደርሳለን። ታፕታፕ ጋይስ፣ ትንሽ ስኮር ነው። ቤትዬ የኔ እናት ቲጅዬ፣ እኔ ምን እንደምል ደምል አላቅም፣ ምን እንደምል አላቅም። እኔ ከቃል በላይ ሃቭ ኖ ወርድ ፎር ዩ ጋይስ። ቲጅዬ የኔ እናት

ጓእየአደ የሚእ አንደኛ ቅጣት ይኸው። ይህንን ቅጣት እስካልቀጣሁህ ድረስ እኔ አንተን መቼ አልቀይረውም ብዬ ካለው ዶክተር አምባሳደር ሀቢባ አለቃይናት ብለህ ግንባርክ ላይ በወረቀት ጽፈህ በፕላስተርና ፕላስተር እዚህ ጋ ታጣብቀዋለህ ግንባርክ ላይ። እኔ ደግሞ እስክሪን ሻት አድርጌክ ፕሮፋይሌ አደርገዋለሁ። ለሳምንት አለቅነቴን አሳምንሃለሁ። እስከ ዛሬ ቀጠቀጥ ሆን አንደኛ ቅጣት እሱ ነው። ሙሉ ጌሙን ይህንን አንዱን ጌም አሁን ከዚህ ቀጥሎ የምንጫወተውን ጌም ሙሉ እዚህ ላይ ግንባርክ ላይ ዶክተር አምባሳደር ሀቢባ አለቃይናት የሚለውን ሁለተኛ ቅጣት እኔ ሁለተኛ ቅጣት፣ የሀቢባ ቤተሰቦች ይችላሉ እያልክ እየሄድክ ትመለሳለ። ሙሉ ጌሙ የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ። ጮክ ብለክ ቃላቶቹን በደንብ አውጣቸው እንድንሰማክ። ጮክ ብለክ የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ። ሶስተኛ ቅጣት አመድ ትበጠብጥና በውሃ ፊትን ትቀባለ። ከሶስቱ ቅጣት መርጥ አንዱን ተቀጣል። አመድ በ አመድ በውሃ በጥብጠህ ፊትን ትቀባለህ። ሶስተኛው ቅጣት የመጀመሪያው ቅጣት ዶክተር ሀቢባ አለቃ አይናት ብለህ ግን እማ በጣም የቢባቤተሰ ይችላሉ ይችላሉ። ሙሉ አምስት ደቂቃውን የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ እያልክ ትሮጣለህ ጥግ ድረስ። እዛ የጫማ መደርደሪያክ ጋር እየደረስክ ነው ምትመለሰው። የጫማ መደርደሪያክ ጋር እየደረስክ ትመለሳለህ። የሀቢባ ቤተሰቦች ይችላሉ፣ የሀቢባ ቤተሰቦች ይችላሉ እያልክ ትመላለህ። እሺ ቸምሪው ጋይስ ሁላችሁም ታብታብ። እሺ ጋይስ የእኔ ፍቅሮች አጋሽ ይመጣ የቢባ ቤተሰቦች ይችላሉ። በደንብ ነው የሚችሉት። ጊዜውን አታቃጥለው። ምንም አትቁም። ሱሪክን ከፍ ስታደርግ ምን ስትል ጊዜ አታቃጥል። ጮክ በል። የሀቢባ ቤተሰቦች ይችላሉ። አይሰማም። ታብታበቻችሁን በእግራችሁም ቤተሰብ ከፈለጋችሁ ሄዱበት በሆነ

እንዲህ ጉሮሬ ደርቆ እያሸነፉት በስርዓት አይጣልኝ፣ በስርዓት ተቀጣ። አይሰማም ያይባ ቢሰሙች የሀቢባ ቤተሰቦች ይችላሉ። ስለ ሩጫ ከአያገባኝም እኔ ድምፅህን ነ መስማት የምንፈልገው። የሀቢባ ቤተሰቦች ይችላሉ። በል ማርታ፣ ፋቱ

ደግሞ ቤት ውስጥ ለምንድን ነው ስኒከር የምታደርገው?

አሮን በላይ ናታይ ሁሉንም ቶክ ቱ ቶክ ያሉትን ጊፍታሮች እኔ ያያዛችሁ፣ ፎሎ አድርጉልኝ፣ አመስግኑልኝ። ፎሎ ምስጋና ነው የኔ ቤተሰቦች፣ የኔ ወዳጆች፣ ውዶቼ

ሁላችሁም ታፕ ታፕ። እርግጠኛ ነኝ ሀኒና ሳሮን ነው ግላፍ የሚኖራቸው። ሁላችሁም ታፕ ታፕ፣ እጃችሁን በእጃችሁ ታፕ አድርጉኝ። ታፕ ታፕ። እርሜን በሳምንት አንድ፣ በሳምንት አንድ ንስሁ። እዚህ ጋር በኮመንት ትከራከራላችሁ። ታፕ ታፕ አድርጉልኝ። ጌሙ ሲያልቅ ነፃ ነው።